ውድ የዚህ ሚዲያ ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ አብረን የምንመለከተው እግዚአብሔር ለምን ይዘገያል በሚል ዋና ርዕስ ውስጥ በዚህ ምድር ስንኖር ከእግዚአብሔር ሐሳብ ጋር ተጣብቀን ስለምንኖር ሁል ጊዜ ደግሞ እግዚአብሔር በዘመናት መካከል በራሱ ጊዜና በራሱ ሰዓት ነው ስራውን የሚሰራውና በኛ የሰዓት አቆጣጠር እየዘገየ ይመስለናል። ለዚህ ነው እምባቆም ቢዘገይም በእርግጥ ይመጣል ብሎ የተናገረው። በአባቶች ዘመንም ለአባቶች የዘገየ የመሰላቸው ግን ፈጥኖ እየሰራ ትውልድን እየመራ ብዙዎችን አሳርፏል። እግዚአብሔር ዛሬም በኛ ዘመን የዘገየ ምንም እንኳን ቢመስለን ከሁኔታችን ተነስተን ከሰዓት አቆጣጠራችን፣ ከግል ሳቢያችን፣ ከምንሰማው ተስፋ ቃል ያ ተስፋ ቃል በዘገየ ቁጥር ልባችን እያዘነ ሲሄድ እግዚአብሔር የዘገየ ይመስለናል። በእርግጥ በትክክል ለተናገረን ነገር እግዚአብሔር የሚሰራበት የራሱ ጊዜና ሰዓት አለው። ያንን ለመጠበቅ ትዕግስት፣ በእግዚአብሔር መታመን፣ በእግዚአብሔር መደገፍ ያስፈልገናል። ያ እንዳለ ሆኖ ግን ብዙ ጊዜ ኮምፕሌን የምናደርገው በእግዚአብሔር ላይ ነው፣ ለምን ይዘገያል በሚል እናኮርፋለን፣ እናዝናለን። ነገር ግን የራሳችን ድርሻ ደግሞ ምን እንደሆነ አናቅም። በዚህ ተከታታይ ትምህርት የራሳችን ድርሻ ምን እንደሆነ፣ እግዚአብሔር ደግሞ በምን ምክንያት ነው የሚዘገየው፣ ምን ሊሰራ ፈልጎ ነው የሚለውን አጫጭር ትምህርቶችን እንማራለን። ተከታተሉን። እግዚአብሔር ለምን ይዘገያል በሚል የእኛን ድርሻ እንመለከታለን። በኤርሚያስ ምዕራፍ አንድ ቁጥር አስራ አንድ ላይ እግዚአብሔርም ወደ ኤርሚያስ መጣና እንደዚህ ይለዋል ኤርሚያስን፣ ኤርሚያስ ሆይ ምን ታያለ ብሎ ይጠይቀዋል። ኤርሚያስ ደግሞ የለውዝ ብትር እንዳየ ለእግዚአብሔር ይነግረዋል። እግዚአብሔር ደግሞ መልካም አይታል፣ ልፈጽመው ዘንድ በቃሌ እተጋለው ብሎ ሲናገረው እንሰማለን። በዚህ ክፍል የምንማረው ትልቅ ነገር ቢኖር ኤርሚያስ እግዚአብሔር ያየውን ነበር የተመለከተው። በዘመናችንም እግዚአብሔር ለኛ በህይወታችን ሊሰራ ያየለንን ነገር ማየት እስክንችል ድረስ እግዚአብሔር ይዘገያል። ያንን ማየት ስንጀምር እግዚአብሔር በህይወታችን ሊሰራ የወደደውን መስራት ይጀምራል። ለኤርምያስ የተናገረው ምን ታያለህ ብሎ ነው የመጣው። ነቢይ አድርጎታል፣ ቀብቶታል። በአሕዛብ ላይ ሁሉ እንደሚገዙለት እኔ ከአንተ ጋር እሆናለሁ ብሎ ከእናቱ ማህጸን ጀምሮ ነው የለየውና የቀባው እግዚአብሔር። ጥሪውን በጣም ማየት እንችላለን። በኤርሚያስ ምዕራፍ አንድ ላይ ገና በሆድ ሳልሰራ አውቅሃለሁ ብሎ እግዚአብሔር ከዘመናት በፊት ለነብይነት ጥሪ እንደጠራው እናያለን። ግን መጣና ነብይ ሁን ብሎ ቅባቱን ብቻ ፍሶ አልተውም እግዚአብሔር ኤርሚያስ። ያንን በዘመኑ እግዚአብሔር ያየለትን የነቢያትን ቅባት ለህዝቡ ሊያካፍል እስራኤልን ሊያሳርፍና ነገስታትን ሊመራ ግን የሚያየው ነገር ያስፈልገው ነበር። ዛሬም እግዚአብሔር ለሚናገረን ለሚገባልን ኪዳን በውስጣችን ላስቀመጠው ጸጋ የእኛ እይታ ይወስነዋል። ጸጋው አይደለም ብቻውን የሚሰራው። ጸጋው በህይወታችን ከኛ ጋር እንዲቆይ፣ ለምድሪቷ እረፍት እንዲያመጣ፣ ለብዙዎች በረከት እንዲሆን እኔና እናንተ የምናየው እይታ ያስፈልገናል ማለት ነው። ለዚህ ነው ኤርሚያስ ምንም ነቢይ ቢሆን ምንም ከካህን ዘር ቢጠራ እንኳን ለዚህ አገልግሎት የሚያየው ነገር ግን ያስፈልገው ነበር። እግዚአብሔር መጣና ምንድን ነው የምታየው? እኔ እንዲህ ብያሃለሁ። ነቢይ እንድትሆን ከማህፀን ለይቻሃለሁ፣ ቀድሻሃለሁ፣ ለዚህ ስራ ለይቻሃለሁ። ግን አንተ ድርሻ አለህ ማለት ነው። ምን ታያለህ አለው። የለውዝ ብትር አያለው። ከዛ እግዚአብሔር ምን ይለዋል? መልካም አይተሃል፣ እፈጽመው ዘንድ በቃሌ እተጋለሁ። እግዚአብሔር ሊፈጽም የሚተጋው የተናገረውን ነገር ብቻ ሳይሆን ኤርምያስ የሚያየውን ነገር ይፈልግ ነበር። ዛሬም እግዚአብሔር የሚዘገይብን ተስፋ ቃል እያለን ቃል ኪዳን እያለን ጸጋውን እያስቀመጠብን የሚዘገይበት ትልቁ ነገር እይታችን መነጽራችን እስኪስተካከል ድረስ እግዚአብሔር ይዘገያል። እዚህ ነው። ሐዋርያ ጳውሎስም በደማስቆ በሐዋርያ ስራ ላይ እንደምንመለከተው ጥሪው በደረሰው ጊዜ ዓይኑ ኮምፕሊትሊ አያይም ነበረ። እይታው ተሸፍኖ ነበር። ምክንያቱም እግዚአብሔር ለትልቅ ዓላማ ነው የጠራው። ከዛ እይታ ጋር ሆኖ ያንን የእግዚአብሔርን ፕሮግራም ማድረግ አይችልም። እይታው መነጽሩ መስተካከል አለበት። መጀመሪያ ጳውሎስ ውስጥ የነበረው እይታ የመግደል እይታ ነበር፣ የማሳደድ እይታ ነበር። በዛ ደብዳቤ ይዞ ሲጓዝ ነው በዛ በደማስቆ መንገድ ላይ ኢየሱስ ክርስቶስ ተገናኝቶት የምታሳደደኝ ማነው እኔ ኢየሱስ ነው ብሎ እራሱን ለጳውሎስ የገለጠለት ከዛም በኋላ ጌታዬ ሆይ ብሎ ጳውሎስ ከተደፋ በኋላ አይኑ አያይም ነበር። ስለዚህ እግዚአብሔር ለጠራው ነገር እይታው እንዲስተካከል ነበር አይኑ የታወረው። በዛኛው እይታ ውስጥ ሆኖ ሺ ጊዜ እግዚአብሔር ቢጠራው እይታው እስኪጠራና እስኪስተካከል ድረስ ፕሮግራሙን እግዚአብሔር ከእሱ ጋር አያደርግም። ለዛ ነው ሀናኔ የሚባል ሰው እንደላከለት እንደተጸለየለት የአይኑ ቅርፊት እንደወደቀ መጽሐፍ ቅዱስ ይነግረናል። ዛሬም በህይወታችን ብዙ ቅዱሳንን እግዚአብሔር ለስራው ይጠራል፣ ለፕሮግራሙ ይጠራናል። እንዲሁም ደግሞ በግል ህይወታችን ህልም ይሰጠናል፣ ራዕይ ይሰጠናል። ስለዚህ ለነዛ ሁሉ እይታ ያስፈልገናል። ሌላው መጨመርላችሁ፣ ሶስተኛ ላይ አብርሃምን ማየት እንችላለን። አብርሃምም እግዚአብሔር ታላቅ ህዝብ አረጋሃለሁ በዘፍጥረት ምዕራፍ 12 ላይ ታላቅ ህዝብ አረጋሃለሁ፣ ስምን አከብራለሁ፣ ዘርህን አበዛለሁ ብሎ እግዚአብሔር ይናገረዋል። ሰባት ትልልቅ ቃል ኪዳን ሲገባለት እናያለን። ለበረከት ትሆናለህ፣ የሚረግሙን እረግማለሁ ብሎ እግዚአብሔር አንድን ግለሰብ ከጠራ በኋላ አብርሃምን ለአብርሃም የገባው ኪዳን አለ አብርሃም ግን ያንን ቃል ኪዳኑን እንዳይወርስ እይታው ልክ አልነበረም። በቤቱ ያሳደገውን የደማስቆን ሰው ነበር የሚያየው ቀን በቀን። ስለዚህ ሁል ጊዜ የደማስቆን ሰው እያየ ይህ ኤሌዘር ይወርሰኛል እያለ ስጋት ነበረበት። እግዚአብሔር መጣና አብርሃምን ከቤት አወጣውና የሰማይ ከዋክብትን ተመልከት፣ የምድር አሻዋኔ እኔ እንደዚህ አበዛሃለው ነበረ እግዚአብሔር ብሎ የሚናገረው አብርሃም ደግሞ የሚያስበው ይህ ኤሌዘር ይወርሰኛል። የአብርሃም ስጋት አንድ ሰው ማየት ነው እግዚአብሔር ፕሮግራም ደግሞ ትውልድን ማየት ነው በአብርሃም ህይወት ውስጥ። ስለዚህ ኢቨን የአሕዛብ አባት አደረገሃለሁ እግዚአብሔር እያለው፣ ይሄ የአሕዛብ የሆነ ኤሌዜርን ግን ይፈራው ነበረ። ተስፋ ቃሉን እንኳን አያስተውልም ነበር አብርሃም። ኤሌዜር እኮ ሊያስፈራው አይገባም ነበር። የእይታ ችግር ስለነበረ ነው እንጂ። የአሕዛብ አባት ትሆናለህ እግዚአብሔር እያለው ምን ችግር አለው ግን እይታው ስላልተስተካከለ የአብርሃም እይታ ሁሌ ስጋት ላይ ነው። ፎከስ ያደረገው ስጋትን ነበረ። የሚያየው በህይወቱ የሚያሰጋውን ነገር እንጂ እግዚአብሔር ያየለትን ፕሮግራም ማየት አልችልም ነበር። ግን ጥሪው አለ፣ ግን ከሀገሩ ወጥቷል፣ ግን እግዚአብሔርን ተከትሎታል። ነገር ግን እይታው ልክ ስላልነበረ ሁሌ ኤሌዜር እንደ ትልቅ ነገር ያሰጋዋል። እግዚአብሔር ከሚያወራው ይልቅ፣ እግዚአብሔር ከገባለት ቃል ኪዳን ይልቅ፣ እግዚአብሔር ሊያበዛው ካዘጋጀው ፕሮግራም ይልቅ እሱ ግን ስጋቶች ላይ ነበር የሚያየው። ዛሬም ብዙ ጊዜ እይታዎቻችን በሚያሰጉን ነገር ላይ ነው የምናየው፣ የሚያስፈሩንን ነው የምናየው እንጂ እግዚአብሔር ከገባልን ቃል ኪዳን ይልቅ ስጋት ኤሪያ ላይ ያሉትን በሕይወታችን ጉለታችንን የሚያስፈራንን ያልተሳኩልንን በጣም ዘመድ የለኝም ወገን የለኝም ገንዘብ የለኝም ነው እንጂ ብለን የምናየው። እግዚአብሔር እያየለንን ፕሮግራም ቀና ብለን ብናይ እሱ ያሳርፈናል። የዛኔ እይታችን ስለሚስተካከል እግዚአብሔር የእኛን ነገር ሊያደርግ ወደኛ ይፈጥናል። ለዛ ነው አብርሃምን ተነስ ብሎ የሰማይን ኳክብት ያሳየዋል። የምድርን አሻዋ እንደዚህ አበዛሃለሁ እንደዚህ አደርግሃለሁ ሲል አብርሃም እንዲሁም ጥያቄው አንድ ልጅ ስጠኝ ነው የሚለው እግዚአብሔር ግን ብዙ ትውልድ እግዚአብሔር ግን ብዙ ሕዝብ እግዚአብሔር ግን ሀገርን ነበር እግዚአብሔር ግን እስራኤልን ነበር በአብርሃም ውስጥ የሚያየው። አብርሃም ግን አንድ ይስሐቅን ነበር የሚያየው። ዛሬም ከችግራችን የተነሳ እግዚአብሔርን የምንጠይቀው አንዲት ነገር ነው የምንለምነው። እግዚአብሔር ግን ብዙ ነገር አይቶ በዛ ብዙ ባየልልክ እንድንጸልይ በዛ ብዙ በታየልልክ እንድናይ እግዚአብሔር ይፈልጋል። ውድ ቅዱሳን፣ ይሄ ሚዲያ የምትከታተሉ ኤርሚያስን ምን ታያለ ብሎ እንደመጣ ዛሬም እይታችንን ሊያስተካክል እግዚአብሔር ይፈልጋል። እይታችን እስከሚስተካከል እግዚአብሔር ይዘገይብናል። ስለዚህ ዛሬ የእግዚአብሔርን ፕሮግራም በህይወታችን ለማስፈጸም የመጀመሪያው የሚያስፈልገን ነገር የእይታችን መስተካከል ነው። መነጽራችንን እግዚአብሔር ካየልን ፕሮግራም እና ከመለኮታዊ አጀንዳ ጋር ስናአጅስ አድርገን ስናስተካክል የዛን የእግዚአብሔር መፍጠን ይጀምራል። ለኤርሚያስ እፈጽመው ዘንድ በቃሌ እተጋለሁ አለ። የእግዚአብሔርን ትጋት የምናየው ከእይታው በኋላ ነው። ለአብርሃምም ደግሞ ያንን ካሳየው በኋላ ነው እግዚአብሔር ይስሐቅ ነው ለህይወቱ ሲያመጣ የምናየው። ዛሬ ከሚያሰጋችሁ ከሚያስፈራችሁ ነገር እይታችሁን አንሱና እግዚአብሔር ወዳየላችሁ ነገር እሱን በእምነት ማየት ስትጀምሩ እግዚአብሔር በዘመናት በፊት ያቀደውን ፕሮግራምና አጀንዳ በግል ህይወታችሁ፣ በምድራችሁ ላይ፣ በቤተክርስቲያናችሁ ላይ በአገልግሎታችሁ ላይ ይፈጽማል። ለማየት የሚያስፈልጉንን ነጥቦች እናያለን። የመጀመሪያው ሐዋርያ ጳውሎስ ጥሪውን ያስፈጽመው ቅድም እንዳልኳችሁ በደማስቆ መንገድ ላይ የእግዚአብሔር ብርሃን ሲገናኘው አይኑ ታውሮ ነበር። እግዚአብሔር ያንን ቅርፊት የጣለለት ሐናኒ በሚባል ሐዋርያ ውስጥ ነው፣ እግዚአብሔር አድሮ ጸልዮለት ነበር ያ ቅርፊት ከአይኑ ላይ የተነሳው። ዛሬም ጸሎት እይታን ይከፍታል። ሌላው ጊያዝ አይኑ አያይም ነበር ስለዚህ ኤልሳ ኤልሳ የሚያየው የከበረውን ነገር ነው። የእግዚአብሔርን ሰራዊት ያያል። ጊያዝ ደግሞ ይፈራ ነበር ማየት ስለማይችል። ከዛ ለጊያዝም እጁን ጭኖ በጸለየለት ጊዜ የጊያዝ አይኖች ተከፈቱ። ከነሱ ጋር ያለው እንደሚበልጥ ያኔ አየ። ጊያዝ ያንን እስካላየ ድረስ ግን ይፈራ ነበር፣ ምንም ከኤልሳ ጋር ቢሆን። የኤልሳ አይኖች ተከፍተዋል፣ የጊያዝ አይኖች ግን አልተከፈቱም። ጠላቶቻችንን ዛሬ አይተን የምንፈራው ስለማናይ ነው። እኛ ሰምተን የምንፈራው ማየት የጀመርነት ቀን ግን አንፈራቸውም። ስለዚህ ጳውሎስም ግያዝም ተጸልዮላቸው ነበረ የአይናቸው ቅርፊት የወደቀው ዛሬም